ሀገሪቱ ምጣኔ ሀብት እድገት ከፍተኛ አስተዋጽኦ ያላቸው አካባቢዎች በመሰረተ ልማት ግንባታ ተደራሽ እንዳልሆኑ ይጠቀሳል። በቂ የመንገድ መሠረተ ልማት ባለመሟላቱም በገጠሪቱ ኢትዮጵያ የሚኖሩ ዜጎች ለማኅበራዊና ኢኮኖሚያዊ ችግሮች ሲዳረጉ ይስተዋላሉ። የመንገድ ተደራሽነትን ማስፋት ለጤና ለግብርና፣ ለትምህርትና ለሌሎች የልማት እንቅስቃሴዎች ወሳኝ ይሁን እንጂ እንደ ሀገር ያለው የመንገድ መሰረተ ልማት ተደራሽነት ከሕዝቡ የመንገድ ፍላጎት አኳያ ሲታይ ተመጣጠኝ አይደለም። በዚህም የዜጎች የመሰረተ ልማት ፍላጎትና የይገንባልን ጥያቄ ከጊዜ ጊዜ እያደገ መጥቷል። ወረዳን ከወረዳ የሚያገናኙ መሰረተ ልማቶችን በመገንባት ሽፋኑን ከፍ ለማድረግም በመንግስት በኩል ጥረት እየተደረገ ይገኛል። እንደ አገር አሁን ላይ ያለው የመንገድ አውታሮች መጠን 171,000 ኪሎ ሜትር እንደሆነ ከከተማና መሠረተ ልማት ሚኒስቴር የተገኘው መረጃ ያመላክታል። ባለፉት ዓመታት በሀገሪቱ የተገነቡ የመንገድ መሰረተ ልማቶችና የፈሰሰው መዋለ ንዋይም ለሀገሪቱ ጥቅል የምርት እድገት ከፍተኛ አስተዋጽኦ ነበረው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የአማራ ሚዲያ ኮርፖሬሽን ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር የሚያዘጋጀው ሳምንታዊው የከተሞቻችን ፕሮግራም ተጀምሯል። የዛሬው ሳምንታዊው ከተሞቻችን ፕሮግራም የገጠር መንገድ ትስስር ላይ ትኩረቱን ያደርጋል። የገጠር መንገድ ትስስርና ተደራሽነት ፕሮግራም በመንግስት የአስር አመቱ ዓመቱ የልማት እቅዶች ከተካተቱ መሠረታዊ ጉዳዮች አንዱ ነው። ፕሮጀክቱ ፍትሐዊና አካታች የሆነ የመንገድ መሠረተ ልማት ጥያቄዎችን በሁሉም የአገሪቱ አካባቢዎች ተደራሽ በማድረግ ምላሽ የሚሰጥ ነው። እንደ አገር የገጠር መንገዶችን ከዋና መንገዶች የሚያገናኙ በቂ መሠረተ ልማቶች ባለመገንባታቸው የዜጎች ኢኮኖሚያዊና ማህበራዊ እንቅስቃሴ የተገደበ መሆኑን የተለያዩ የክልል መንገድና ትራንስፖርት ቢሮ ኃላፊዎች ይናገራሉ። ኢንጂነር አልያዩ መሐመድ እባላለሁ። ከአፋር ክልል መንገድ ልማትና ትራንስፖርት ቢሮ የመንገድ ዘርፍ ኃላፊ ነኝ። የአፋር ከመንገድ እጦት የተነሳ ገጠር ያለው ማህበረሰብ ከከተማ ጋር መገናኘት አልቻለም። ትልቅ የሆነ የመንገድ ችግር አለ። የመጨረሻ በጣም ኢቭን ራሱ መንገድ ሁሉ ያልተከፈተበት ቀበሌዎች በጣም ብዙ አሉ። በጣም ትልቅ ቻሌንጅ ውስጥ ያለ ማህበረሰብ ነው። ስሜ ሄለን ታምሩ ይባላለሁ የኦሮሚያ መንገዶችና ሎጂስቲክስ ቢሮ ኃላፊ ከሁሉም ኢንፍራስትራክቸሮች መንገድ ከሌለ ትምህርት ማግኘት አትችልም። መንገድ ከሌለ ወደ ጤና ተቋማት ሄደ መገልገል አትችልም። መንገድ ከሌለ ያመረትከውን ምርት ወደ ገበያ ማውጣት አትችልም። ስለዚህ መንገድ እዚህ ላይ ያለው አስተዋጽኦ በጣም ትልቅ ነው። እንደኛ ክልል ደግሞ በጣም ሰፊ ነው ክልላችን እንደምታውቀው። ይሄንን እዚህ ክልል ውስጥ ይሄንን ኢንፍራስትራክቸር ገንብቶ መጨረስ በጣም ጊዜ ይፈልጋል። አሁን ያለው ችግር በተወሰነ መልኩ መቅረፍ ይችላል። ይሄ አሁን የመጣው ፕሮግራም ችግሩን ከመፍታት አንጻር በጣም ትልቅ አስተዋጽኦ ነው ያለው ማለት ነው። ታደሴ እርዳው ባላለው አማራ ክልል መንገድ ቢሮ ምክትል ቢሮ ኃላፊ ነው። እንግዲህ በመሰረታዊነት ትልቁ ችግር ከማህበረሰቡ ላይ ተጽዕኖ የፈጠረው መንገድ ባለመኖሩ ተደራሽ ባለመሆኑ የመጀመሪያው አርሶ አደሩ ምርቱን አምርቶ መንገድ ተደራሽ ስላልሆነ ምርቱን ማምጣት አልቻለም። ስለዚህ በደላላዎችና በተለያየ አካላት በቅናሽ ዋጋ ይሸጣል። በገንዘብ ደረጃ የሚያጠውን ማህበረሰብ አለ። ሁለተኛ በጤና ዘርፍ የጤና አገልግሎት ለማግኘት መንገድ ያስፈልጋል። የትምህርት አገልግሎት መንገድ ያስፈልጋል። ከግብርና አንጻርም ቴክኖሎጂና ግብዓትን ለመጠቀም መንገድ ያስፈልጋል። ስሜ ቢቅላ ጋጅ ይባላል። በቤኒሻንጉል ጉምዝ ክልላዊ መንግስት መንገድና ትራንስፖርት ቢሮ በመንገድ ትስስርና ተደራሽ ፕሮግራም ለምግብ ዋስትና ፕሮግራም የሪጅናል ፎካል ፐርሰን ነኝ። ወደ 2300 በላይ ኪሎ ሜትር ነው። እስካሁን ኬቨሬጁ እንደ ክልል ያለው ብዙ ስራ ይቀረናል። ለግብርና ምርት ፖቴንሻል ያለው አካባቢ ነው። እንደዛም ሆኖ የግብርና ፖቴንሻል ኖሮ የአክሴሲቢሊቲ ችግር ያለበት ቦታ ነው። አምራች ገበሬዎች አምራች ገበሬዎች ምርታቸውን ወደ ገበያ የሚያወጡበት መንገድ የሚፈለግበት ነው። ፕሮጀክቱ በገጠሪቱ የሚገኙ ዜጎች ፍትሐዊና አካታች የሆነ የመንገድ መሰረተ ልማት ተደራሽ ለማድረግና ሁለንተናዊ ተጠቃሚ እንዲሆኑ ትልቅ እድል የሚፈጥር ነው ያሉት የቢሮ ኃላፊዎቹ፣ ለተግባራዊ ተፈጻሚነቱም በቁርጠኝነት እየሰሩ መሆኑን አረጋግጠዋል። የገጠር አካባቢ ነዋሪ ሕዝብ የምግብ ዋስትና ለማረጋገጥ መንገድ ዋነኛ አውታር ከመሆኑ ጋር ተያይዞ ያ ከተለያዩ አገልግሎቶች ከትምህርት፣ ከጤና እንዲሁም ከገበያ ትስስር አንጻር የገበሬውን ምርቶች ቶሎ በሰዓታቸው ሳይበላሹ ወደ ገበያ ከማድረስ እና በዋጋቸው ልክ መልስ እንዲያገኝ ህብረተሰቡ ከማድረግ አንጻር ይህ የትስስር ፕሮግራሙ በጣም ከፍተኛ ውጤት ያመጣል ብለን የምንጠብቀው በሀገር ደረጃም እንደ ክልልም በዛ ደረጃ ተጠቃሚ ልንሆን የምንችልበት ነው ብዬ የማስበው በአጠቃላይ እንደ አፋር ክልል የሪካፕ የገጠር ትስስርና ተደራሽነት ፕሮግራም እንደ አፋር የመጀመሪያ ፕሮግራም ነው። ለዚህ ፕሮግራም ዩሮፕም አልነበረም ከዚህ በፊት እንደ አጋጣሚ ሆኖ ፈርስት ታይም ነው የመጀመሪያ ነው። አሁን የዚህ የገጠር ትስስርና ተደራሽነት ፕሮግራም ለአርሶ አደሮቹ ማህበረሰብ ለአርብቶ አደሮችን ማህበረሰብ ግብርና ላይ ለሚሳተፈውም የደረሰውን የግብርና ምርት ወደ ከተማ ከገጠር ወደ ከተማ ለማድረስ ትልቅ አስተዋጽኦና ትልቅ ማህበራዊና ኢኮኖሚ ፋይዳ ይኖረዋል ነው የምንለው ማስተሳሰር የገበያ ትስስርም ስላለው ትልቅ ኦፖርቹኒቲ ነው። ይሄ ይሄ ፕሮግራም ተግባራዊ እንዲሆን ማቺንግ ፈንዱን ወደ አካውንት ከማስገባት ጀምሮ ፕሮጀክቶቹን ደግሞ ቶሎ ወደ ስራ ከማስገባት አንጻርም እየተሰሩ ያሉ በርካታ ስራዎች አሉ። ኦሬዲ ስራውም ተጀምሯል። አብዛኛው ስራ ማለት ነው፣ ጥገናውም ኮንስትራክሽኑም ተጀምሯል። የዲዛይን ስራም ጀምረናል። 35 ወረዳ ላይ ነው እየተገበረን ያለ ነው ይሄ ፕሮግራም። የተፈቀደልን 35 ወረዳ ስለሆነ ግን ደግሞ ክልላችን ወደ 333 ወረዳዎች ናቸው ያሉት። ተጨማሪ ወረዳዎች ማግኘት ስለሚኖርብን ፕሮግራሙ ደግሞ ፒፎራር ስለሆነ በደንብ ነው የምንሰራው ማለት ነው። ቁርጠኝነታችን ትልቅ ነው እዚህ ላይ እናይን ተግባራዊ ለማድረግ የአመራሩ ቁርጠኝነት ከታች እስከ ላይኛው መዋቅር ያለው ባለቤት ነው እየሰራ ነው ያለው እና በእርግጠኝነት በዚህ ዘርፍ እንከን አይገጥመን ብለን እንጠብቃለን። ህዝቡም ይተባበራል። ጥያቄው መንገድ ነው። መንገድ ይዞ ነው መንግስት እየሄደ ያለው፣ እዛው ቦታቸው ላይ ሄዶ ነው የሚሰራው። ስለዚህ ይህን ደግሞ ህዝቡ ይተባበራል። አመራሩ በቁርጠኝነት ደግሞ ዝግጁ ነው። ከፕሬዚዳንቱ ጀምሮ እስከታች እስከ ቀበሌ አመራር ለዚህ ፕሮግራም ተፈጻሚነት ኮሚትመንቱን አሳይቷል። ከመንገድ ጋር የሚገናኝ ማናቸውም አይነት ስራ የሚሰሩ ተቋማት፣ የክልሉ ተቋማት አብረው እጃቸውን አስገብተው እያገዙ እኛም እንደ በቀጥታ ስራው እንደምንሳተፍ እና ኃላፊነት የወሰድን ተቋም የትግራይ መንገዶች ባለስልጣን መርተ ነው የምንሰራው እና ሙሉ ትኩረታችን እዚህ ፕሮግራም ላይ ያደረግን መሆናችንን በዚህ አጋጣሚ ለመግለጽ ወዳለ ይህም ፕሮግራም ለማህበረሰቡ ላይ ህብረሰቡ ስናስታውቅ፣ ይፋ ስናደርግ ህብረተሰቡ በታላቅ ደስታ ነው የተቀበለው። ምክንያቱም በብዙ ህይወታቸው ሊቀይር የሚችል ነው፣ ትልቅ ተስፋ የተጣለበት በመሆኑ ማህበረሰቡ በከፍተኛ ኮሚትመንት እና ወኔ ነው በማናቸውም መንገድ ለመተባበር ዝግጁ ነው የሆነ። በተለይም በዚህ በአርሲኤፍኤስ ፕሮግራም በሌሎችም በመንገድ ዘርፍ ፕሮጀክቶች የህብረተሰቡ ተሳትፎ በጉልህ የሚስተዋልበት የሚታይበት ነው። ከፍተኛ ፍላጎት አላቸው ለመሰረተ ልማቱ መስፋፋት በዓለም ባንክ በመንግስትና በህዝብ ተሳትፎ የገጠር መንገዶችን ከዋና መንገዶች ጋር የሚያገናኙ አዳዲስ መንገዶችና ድልድዮች ከመገንባት በተጨማሪ የጥገና ስራዎች በሁሉም ክልሎች እየተከናወኑ ይገኛሉ። አሁን አፋር ክልል ላይ አጠቃላይ አምስት ፕሮጀክቶች ላይ ነው አምስት ወረዳ ላይ ነው ያሰብ ነው አምስቱም ወረዳ ላይ የመንገድ ግንባታ ስራ ነው የሚሰራው። በእኩል ይጀምራል ብለን እንጠብቃለን። የዲዛይን ስራው አልቆ የኮንስትራክሽን ስራው የቢድ ፕሮሰሱ አልቆ አሁን ወደ ግንባታ ስራ እየተገባ ነው ያለው። አጠቃላይ ያለው ሁኔታ በጥቅሉ 59 ኪሎ ሜትር በዚህ አመት ግንባታ ስራ ይሰራል ብለን እንጠብቃለን። መንገድ፣ አዳዲስ መንገድ ግንባታ 568 ኪሎ ሜትር ነው ያቀር ነው ለዚህ አመት ከተሰጠን፣ በአምስት አመት ውስጥ ያው 2600 አካባቢ ነው የተሰጠን ከዛ ውስጥ 568 ነው ግንባታ የምንሰራው። ጥገናን በሚመለከት ወደ 758 ኪሎ ሜትር ነው። ተንጠልጣይ ድልድዮችን ደግሞ ወደ 28 ነው በዚህ ዓመት ያቀድ ነው። እንዲሁም ልዩ ልዩ ስትራክቸሮች የተባሉትን ደግሞ ወደ 54 ነው የምንሰራው ማለት ነው። ሶ ጥገናን በሚመለከት 681 ኪሎ ሜትር የሚሆነው ኦልሬዲ ወደ ስራ ገብቷል ማለት ነው። ተቋራጮች ውል ፈርመው ወደ ስራ ገብተዋል። አዳዲስ መንገድ ግንባታን በሚመለከት ደግሞ ስምንት ፕሮጀክቶች ኦልሬዲ ውልፈርመን ወደ ስራ ማስገባ ችለናል። ወደ 356 ኪሎ ሜትር አዲስ መንገድ እንሰራለን። በዚህ ፕሮግራም 475 ኪሎ ሜትር ጥገና ይሰራል። እንዲሁ በተመሳሳይ ተንጠልጣይ ድልድዮች ይሰራሉ፣ የመንገድ መዳረሻዎች ይሰራሉ። ብዙ ስራዎችን የምንሰራበትና ብዙ እቅድ የያዝንበት ዘርፍ ስለሆነ በቂ ዝግጅት አድርገን ስራዎችን እየሰራ እናያለን። በመንግስት ብቻ አይደለም አሁን የተገባበት በህዝብ በራሱ ችግሩን በራሱ እንዲፈታ ምን ያህል አስፈላጊ ነው የሚለውን ከህዝብ ጋር መግባባት የተደረሰበት ሁኔታ አለ። ወደ 1.4 ቢሊዮን ብር ማህበረሰቡ አዋጥቶ መንገድ መጠገን አለበት ብለን ይዘናል። መስራት አለበት አዲስ ብለን ይዘናል። አሁን በዚህ ወቅት ራሱ በስድስት ወሩ ከአንድ ቢሊዮን ብር በላይ ተሰብስቧል። ስለዚህ በህብረተሰብ ተሳትፎ ስለዚህ ይሄ ህዝቡ ለመንገድ ያለውን ትኩረት መንግስትም ለመሰረተ ልማት የሰጠውን ትኩረት ተረድቶ ህዝቡ ከመንግስት ጎን ሆኖ እየሰራ ነው ያለው። ስለዚህ እነዚህን ችግሮች ሊቀርፍ የሚችል ስራ እየተሰራ ነው ያለ። ይሄ ብቻ አይደለም። አሁን የተጀመረው ፕሮግራም ደግሞ ለዚህ ለዚህ ለህዝቡ አስተዋጽኦ፣ ለመንግስት አስተዋጽኦ ትልቅ አቅም የሚሆን የገጠር ትስስር ለምግብ ዋስትና የሚባል አገራዊ ፕሮግራም እንደ ክልል ትግራይም የእድሉ ተጠቃሚ ሆነው እንቅስቃሴ ውስጥ ገብተናል። ስምንት ወረዳዎች ነው በዚህ ፕሮግራም የታቀፉት። ያ ፕሮግራሙ ከ3 እስከ 5 አመት የሚፈጅ ነው። እንደሰማሃው በጥንቃቄ ለህዝቡ አገልግሎት እንዲሁን አድርገን መስራት ነው የምንፈልገው። የገጠር ትስስርና ተደራሽን ለምግብ ዋስና ፕሮግራም ጋር ተያይዞ በተለይ እንደ ክልል ላለፉት ለሚቀጥሉት አምስት አመታት ያቀናቸው ፕሮጀክቶች አሉ። ለምሳሌ በአዳዲስ መንገዶች ግንባታ ወደ 138 ኪሎ ሜትር በመንገዶች ጥገና ወደ 184 ኪሎ ሜትር በተንጠልጣይ ድልድዮች ደግሞ የሰባት ተንጠልጣይ ድልድዮችን እንዲሁም የስፔሻል ስትራክቸሮች የሚባሉት የነሱንም ወደ 13 የሚሆኑ ፕሮጀክቶችን ይዘን በእንቅስቃሴ ላይ እንገኛለን። በተለይም በዚህ በባጀት ዓመቱ በ2017 ባጀት ዓመት በአዳዲስ የመንገድ ግንባታዎች ዘርፍ ወደ 60 ኪሎ ሜትር የመንገዶችን ጥገና ወደ 50 ኪሎ ሜትር የስፔሻል ስትራክቸሮች ወደ ሶስት የሚጠጉ የስፔሻል ስትራክቸሮችን አቅደን የጥናትና ዲዛይን ስራቸውን በአሁኑ ሰዓት አከናውነን የሪቪው ስራችንን ሰርተን ጨረታን ፍሎት ወደ ማድረግ ፕሮሰስ ላይ እንገኛለን። እንደ ሀገር በቂና ምቹ የመንገድ መሠረተ ልማት በሁሉም የሀገሪቱ አካባቢዎች ተደራሽ ባለመሆኑ በገጠሪቱ ኢትዮጵያ የሚገኙ ዜጎች ለማብሬና የኢኮኖሚ ችግሮች እየተጋለጡ መሆኑን የከተማና መሠረተ ልማት ሚኒስተር ዴታው የትምጌታ ስራት ስርዓት ይናገራሉ። አሁን አጠቃላይ ያለን የመንገድ አውታር መጠን 171 175 ኪሎ ሜትር ነው። አዞቭ ቱዴይ እንበለውና ማለት ነው ወይም አዞቭ ጁን እንበለውና ያለን የመንገድ አውታር እንደ ሀገር በሚቀጥሉ አምስት ዓመት መጨረሻ የሀገሪቱን የመንገድ አውታር 245000 ኪሎ ሜትር መድረስ አለበት። ይሄ በጣም ሲግኒፊካንት ነበር ነው። አሁን ላይ የገጠር መንገድ ተደራሽነትን ለማስፋትና የዜጎችን የምግብ ዋስትና ለማረጋገጥም ከመንግስትና ከዓለም ባንክ በተገኘ የ407 ሚሊዮን የአሜሪካ ዶላር ፕሮጀክት ተቀርዞ ወደ ስራ መገባቱን ነው ሚኒስትር ዴኤታው ያነሱት። ይህም በክልሎች ተግባራዊ የሚደረግ ነው ብለዋል። እንግዲህ ይሄ ፕሮግራም በዓለም ባንክ ድጋፍና በክልሎች እንደዚሁ ማቺንግ ፈንድ የሚተገበር ፕሮግራም ነው። ዓለም ባንክ እንደሚታወቀው ከዚህ ቀደም በዚህ ፕሮግራም የ300 ሚሊዮን ዶላር ድጋፍ አድርጓል። ክልሎች ደግሞ የማቺንግ ፈንድ ወደ 107 ሚሊዮን ዶላር፣ በድምሩ ወደ 407 ሚሊዮን ዶላር ወጪ የተደርጎበት የሚተገበር ፕሮግራም ነው ዋና ዓላማውም በገጠር አካባቢ ያለውን የመንገድ ተደራሽነት ችግር ለመቅረፍ የተቀረጸ ፕሮግራም ነው። ከስሙ እንደምንረዳው የገጠር ትስስር ለምግብ ዋስና ፕሮግራም ነው። አጠቃላይ በገጠር አካባቢ ያለውን የምግብ ዋስና ችግር ከመፍታትም ጭምር መንገድ መሰረተ ልማትን በማቅረብ የመንገድ ችግርን በመፍታት አጠቃላይ በገጠሩ አካባቢ ያለውን የኑሮ ሁኔታ የመቀየር ነው። አራት ዋና ዋና ይዘቶች አሉት። በዚህ ፕሮግራም አዳዲስ መንገዶች ይገነባሉ ከ7000 ኪሎ ሜትር በላይ እንደዚሁም ከ10000 ኪሎ ሜትር በላይ ደግሞ የገጠር መንገድ ጥገና ይካሄዳል። የተንጠልጣይ ድልድይ፣ የእግረኛ ድልድዮች ይገነባሉ። እንደዚሁም ልዩ መሻገሪያዎች የምንላቸው በዚህ ፕሮግራም ታቅፎ የሚሰሩ ስራዎች ናቸው። ለማሳየነት ያህል ይሄ ፕሮግራም ሲቀረጽ የአምስት ዓመት ፕሮግራም ነው። ዘንድሮ ነው የተጀመረው። ግን በቀጣይ አምስት ዓመታት ተግብሮ እንዲጠናቀቅ የታሰበ ፕሮጀክት ነው። እኛ ግን እንደ ሚኒስቴር መስሪያ ቤትም ከክልሎች ጋርም በደረስነው የጋራ መግባባት መሰረት ይሄን ፕሮግራም በቀጣይ ሶስት ዓመታት ውስጥ ለማጠናቀቅ ትኩረት ሰጥተን እየሰራ ነውና ይህን ከክልሎች ጋር የጋራ መግባባት ላይ ደርሰናል። በቀጣይ ሶስት ዓመታት እነዚህን የያዝናቸውን እቅዶች እናሳካለን። በኮንስትራክሽን ኢንዱስትሪ በአጠቃላይ የሚነሳ በመንገድ ፕሮጀክቶች ላይም ብዙ ጊዜ ከጊዜ ከዋጋ፣ እንደዚሁም ከጥራት ጋር የሚነሱ ጉዳዮች እንዳሉ፣ ይህን ችግር ለመፍታት የብዙ አካላትን ትብብር የብዙ አካላትን ቅንጅት እና አብሮ መስራት ይጠይቃል። በፌዴራል የመንገድ ፕሮጀክቶችም ይሁን በክልል እንደዚሁም በወረዳ ደረጃ በሚሰሩ የመንገድ ፕሮጀክቶች ላይ ያሉ የአፈጻጸም ጉድለቶችን ለመሙላት በጋራ እየሰራ ነው የምንገኘው። የስራ ተቋራጮችን አቅም ማጠናከር ያስፈልጋል። እነሱን ማገዝ ያስፈልጋል። በየአካባቢው ያሉ የጸጥታ ችግሮችን መፍታት ያስፈልጋል። የግብአት እንደዚሁ አድሬስ ማድረግ ያስፈልጋል እና ቅድም እንዳልኩት ምንጩ ብዙ ስለሆነ መፍትሄውም በዛው ልክ የብዙ አካላትን ርብርብ የብዙ አካላትን ቅንጅት እና መተባበር የሚጠይቅ ነው። ይሄን ለማድረግ እንደ ሚኒስቴር መስሪያ ቤት የሚመለከታቸውን አካላት እያሳተፍን በዛው አግባብ እየሰራ ነው የምንገኘው በግንባታ ሂደቱ የግንባታ ግብዓት አቅርቦት ችግሮች እንዳሉ የተነሱ ሲሆን፣ ችግሮችን ለመፍታትም ከህብረተሰቡ ጋር በቅንጅትና በትብብር እየተሰራ ስለመሆኑም ተጠቁሟል። የተወደዳችሁ ተመልካቾቻችን የዛሬው የከተሞቻችን ሳምንታዊ ፕሮግራም የገጠር መንገድ ግንባታ ላይ ትኩረቱን ያደረገ ነበር። አብራችሁን ስለነበራችሁ እናመሰግናለን። በገጣይ ሳምንት በሌላ ፕሮግራም እስክንገናኝ መልካም ሳምንት።